እንደ ቦታው እንደ መስሪያ ቤቱ እንደ አካባቢ እንደ ሀገሩ ለዛ የሚመስልና ና እንዲኖርህ ማድረግ አለብህ። በእኔ እምነት ኢትዮጵያ ውስጥ መሪ የሆነ ማንኛውም ቢዝነስ ዓለም ላይ ያለ መሪ ሁሉ ፎከሱ ብር ላይ ከሆነ ችግር አለው ብዬ አስባለሁ። እና አንተም አዘ ሊደር ዘሆል ያለ ኤፈርት ሪተርን ኦን ኢንቨስትመንት ላይ ብቻ ያተኮረ ከሆነ ፕሮብለም አለ ብዬ አስባለሁ። ልጅ ሀገር አይመችም ብዬ አስባለሁ። ስለዚህ ስብና ምን ይሆናል? አይ እኔ አንደኛ ነገር ማተኮረው ሰው ላይ ነው አገር ላይ ነው ግሮዝ ላይ ነው ኖሌጅ ማምጣት ላይ ነው ቴክኖሎጂ ማስፋፋት ላይ ነው ካልክ ባላንስድ የሆነ ፕሮጀክት ልትገባ ትችላለህ። ምን ማለት ነው ፕሮፊት ሚኖር ይሆናል፣ ግን ነምበር ዋን ሪኳርመንት አይሆንም። በእኔ እምነት አክዋ ስቴክ ሆልደርስ ምላቸዋለኝ ስንትንስል ማንኛውም ድርጅት ማንኛውም ኩባንያ ስቴክሆልደሮች አሉት። አንደኛው ነምበር ዋን ስቴክሆልደሩ መንግስት ነው፣ አገር ነው፣ አገር ነው። ዊች ሚንስ ታክስ የመክፈል ግዴታ እንዳለበህ አውቀህ ለመብራቱ ለሴኪሪቲ፣ ለፖሊሲ፣ ለትራፊኩ፣ ለአስተዳደሩ አንተ ሴፍሊ እንዲሰራ የሚያደርጉት ስለሆነ ያን ዕዳ መወጣትና መክፈል ይኖርባል በፈለከው መልክ ኮንትሪቢሽን ነው። በሁለተኛ ደረጃ ይሄን ካደረክ በኋላ ኮሚኒቲ ደሞ አለ። ሀገር አለ፣ ኮሚኒቲ አለ። ለኮሚኒቲው ደግሞ ታንጅብል የሆነ ትክክለኛ ሆነም ቀጥተኛ በገንዘብ እርዳታን በለው በሌላ በመቅጠርም በለው በፈለግከው መልክ ኮሚኒቲው ጋር ፓርቲስፔት ማድረግ አለብህ። ይሄ ኮርፖሬት ሲቲዘንሽፕ የምንለው ነው። ይህንም ማድረግ አለብህ፣ ፓርቲስፔት ማድረግ አለብህ፣ ግሮዝ እንዲመጣ ማለት ነው። በሶስተኛ ደረጃ ማየት ያለብህ እንደ ደረጃቸው እየሄድኩ ነው፣ ሰራተኛው ነው። ሰራተኛው ማደግ አለበት። ኦኬ፣ ሰራተኛ ስሌቭ አይደለም። ዝም ብለህ የተወሰነ የወረወርክለት ሰራተኛው ኦውነርሺፕ እንዲኖሩ ማድረግ። ኦውነርሺፕ ማለት ሼርሆልደር ይሁን ማለት አይደለም። ይሄ የኔ ድርጅት ነው የማወጣው ፕሮዳክት የኔ ነው ሚኮራ መሆን አለበት። ባጅን አንጠልጥሎ ሲሄድ ይሄ ያን ባጅ የሚያስከብረው መሆን አየር መንገድ ሆኜ እኛ ደሞዝ ሲከፈል ምናምን ባጅ አንጠልጥለን ከተማዋስ ምንገባበት ጊዜ ነበረ። ፕራይድ የአየር መንገድ ሰራተኛ ነው። እንዴት ነው ያንን የምታመጣው? እንዴት ነው ያንን ኦነርሺፕ ቅድም ባልኩ መንገድ ሰው ተኮር በመሆን አቴንሽንህ ሰውን ለየት ታደርግ በማየት ከቆሳቁስ ጋር እኩል ከሪሶርሶቹ ትልቁ አቴንሽን መስጠት ያለብኝ ሰው ነው፣ በማብቃት ገብተል። ስለዚህ ሶስተኛ፣ ይሄ ነው ምን ማለት ነው? ከድርሻው ታክሱን ብያሃለሁ፣ ለኮሚኒቲ ያስፈልጋል። ሶስተኛ ላይ ደግሞ ለሰራተኛው የሚያስፈልገውን አፕሬይዝ መደረግ አለበት። ሰራተኛው ጥቅም ተገኝቶ ከሆነ ለሱ የሚገባውን ጥቅም መስጠት አለብህ። ባዛዌዝ፣ በሰራተኛና በአሰሪ መካከል ያለው ሪሌሽንሽፕ በአንድ ሴንቴንስ የሚሞላ ነው። ሰራተኛን የሚጠበቅበትን ትጠይቀዋለህ፣ ለሱ የሚሆን ነገር ትሰጠዋለህ። ቬሪ ሲምፕል ፎርሙላ። ዋን ሳይድ መሆን የለብህም፣ እየወሰድክ አትከለክለውም። በአራተኛ ደረጃ ድርጅት መኖር አለበት። ድርጅቱ ሀስት ግሮ ኢንቨስት ማድረግ አለበት። ዝም ብሎ ባለበት መቆም ያለበት መሻሻል አለበት። መሳሪያቸው አልቁበታል አለ እንደ ኤክስፓንድ ያደረግ አራተኛው ከምታገኘው ጥቅም ለዛ መስጠት አለ። አምስተኛ ለኢንቨስተሩ መስቻለ ለኖር ዘሪቨርስ መሆን የለበት። ለኖር ሰጥተው እንደገና ለነዛ አራቱ እንዲያከፋፍል አታደርገው። ዘሪቨርስ ኖር ምናልባትም አልተረፈም ለኖር የሚሆን ነገር ዲቪደንድ የለውም። ሰዋት ሌሎቹ አድገውለት ከሆነ ያም ራሱ ሳስፋይ ስለሚያደርገው እድገት ነው ብዬ አስባለሁ። ስለዚህ ስለ አፕሮች ስቤና አንተ እኔ ይህን ነው ማድረግ የሚችለው የመጣወት የለ ማድረግ ነው ብለህ አቋምን ማስተካከል ያለብህ ይመስለኛል። እና ሌላው የአንተ ሳክሪፋይስ ሰክሰስፉል መሆን ከፈለግ ዘሪዝ ነው፣ ሰክሰስ ዊዛውት ሳክሪፋይስ ሳክሪፋይስ ማድረግ አለብ። እና እኔ ሁሉ ነገር እፈልጋለሁ እያልክ አዚ ሴም ታይም ደግሞ ሰክሰስፉል መሆን ሆናለሁ ስትል፣ ያ የምትፈልጋቸውን ነገሮች ያሳደድክ ምናልባት ሰክሰስፉል ላትሆን ትችላለ። ስለዚህ ይሄ ይሄ ይሄ ይቅርብኝ፣ ምክንያቱም ኤግዛምፕል መሆን አለብኝ አባዊ ልገብተዋል ኤግዛምፕል መሆን አለብኝ። ያም ባደርግ ትንሽ ሳክሪፋይስ አድርጊያለሁ፣ ግን ሰክሰስፉል ሆናል ምክንያቱም ሌሎች ይከተሉኛል። ሰዎች ፈጣሪ ዲዛይን አልቅበትም አየሁ። የሰው ሁሉ ፊት አንድ አይነት አይደል? ጠባያችንም እና ሆነ ሁለመናችን ደግሞ ለየት ያለ ነው፣ ያለንም ፋከልቲ ለየት ያለ ነው። እክሌይህም ስላደረገ ብለህ ዝም ብለህ ስንተ ተከትለ ጭልጥ ማለት የለብህ። ወኪል የሚባለው ሰው ሰክሰስፉል ስለሆነ ምናምን አክሽኑ ተመልከተው፣ አጥና ምናምን፣ ግን እሱን ካልሆንኩ ብለህ መጨገር ያለብህ ይመስላል። አንደኛ ነገር ራስን ዲፋይን አድርገህ እኔን እንደዚህ አይነት ሰው ነኝ ማለት መቻል ያለበት እና ብዙ ጊዜ ላይፍ የምከተላቸው ነገሮች ነበሩና አንደኛ ሰዎች በሂደት የሚከተሏቸው አምስት ቦታዎች አሉ። አንደኛ እንደምንም ብለህ አንተ ማንነትህን ማረጋገጥ አለብህ። ምን ማለት ነው? መማር አለብህ። ትንሽ እውቀት ያስፈልጋል። ከዛ ቀጥሎ በስራ ዓለም የምትሄድ ከሆነ ሰርተህም ራስህን የምትረዳ መሆን አለብህ። መጀመሪያ ተማርክ፣ ስራ። ከዛ ቀጥሎ ኮሚኒቲስ መግባት አለብህ። ታገባለህ፣ ቤተሰብ መራህን ማድረግ መቻል አለብህ ከዛ ቀጥሎ ያን በደንብ አጥመህ ከሰራ ወደ ኮሚኒቲ ሄደ ደግሞ ኮሚኒቲው መርዳት መጀመር አለብህ። ዓለም ያን ያስገኝልህ ኮሚኒቲ ስለሆነ፣ ከዛ ቀጥሎ ድለኛ ከሆንክ ደግሞ አገር በአገር ሌበል ለመርዳት ሞክር። መጨረሻ ላይ ደግሞ በጣም እድለኛ የሆኑት እንደ አንስታይን ሌላ የሆኑት ደግሞ ዓለምን ኢምፓክ ዓለም ላይ ኢምፓክት የሚያመጣ ነገር የሚሰሩ ሰዎች አሉ። ከእነዚህ ደረጃዎች አንዱ ጋር መሆን መቻል አለብህ። ገና የመራ ምንም ነገር ሳትጀምረው አምስተኛው መሆን አለብህ አይደለም እንዴ ስለዚህ እነዚህን ስቴፖች እየተከተልክ መሄድ አለብህ ብዬ ብዬ አምናለሁ እና የተለየ ፐርሰናሊቲ ሳይሆን የተለየ አፕሮች ወይም ቦልድ መሆን ሳይሆን ከንፍደንት መሆን ነው እኔ ከመጠን በላይ ከንፍደንት ሰሆ በራሴ ገብተዋል በራሴ የምተማመን በሁለቱ ጆሮች መካከል ያሉት ነገሮች ናቸው ሀብቶች በሰላ ወደበራይ ጋር አሜሪካን ቤት እነሱን ሽጨን የኖርኩት እዚህ ቢመጣ እነሱ ለምጠቀመው ሌላ ሀብት የለኝም። ስለዚህ እነዚህ ደግሞ እንዳይበከሉ አድርጊያቸዋለሁ በልዩ ልዩ ነገሮች። እነዚህ ልዩ ልዩ የሚበክሏቸው በአንደኛ ደረጃ ሀብት ነው። ለሀብት ብዬ ማንም ቦታ መሄድ ሰው አይደለም። በቂ ቤተሰብን ለማስተዳደር እኔን ለማስተዳደር የሚያስፈልገኝ በቂ ነገር ካለኝ በጣም ሳትስፋይድ ነኝ በምኞት ከሌለ ደረሰበት ካልደረስኩ እያልኩ ይሄዳች ባለ ገብታ። በጣም ብዙ ሀብት ቢኖርህ እኮ አንተ እኮ የተወሰነ ነገር ነው የምትሰራው፣ የምትወስደው በየቀኑ ነው አይደለ? በጣም ሀብታም ስለሆንክ ተለቅ ያለ ሆድ የለህም አለ። በጣም ድሃ ስለሆንክ ደግሞ አነሳ ያለ ሆድ አልሰጠርም። ስለዚህ ሁለተኛ ትሩ መሆን አለብህ ለምታደርገው ነገር ኦኬ። ትሩትፉል መሆንና ንጹህ ለመሆን መታገል እንቅልፍ ይሰጥሃል። ኦል ራይት። ዓላማህ ምንድን ነው? ስራ መስራት ነው። መሪ ከሆነ መሪ ነህ። መሃንዲስ ከሆንክ መሃንዲስ ነህ። ያን ስራ ስራው። ተማሪም ከሆንክ ተማሪ ነህ። ስራህን ስራ። እንዳይበከሉ አድርጋቸው በሆነ ባልሆነ። ያ ከሆነ ባጌጅ የለብህም። የምትፈራው ነገር የለም። ምክንያቱም ሆነ ብለህ ለጥቅም ብለህ ያደረከው ነገር የለም። ስለዚህ ነጻ ይወጣሃል መጨረሻ ላይ እና እኔ በጣም በጣም በጣም ሲበዛ ነጻ ይሆንኩ። ሌላው ቁልፍ ነገር እንደ አንተ ጥሩ ሰራዋለህ ብለህ የምታስበውን ነገር መስራት አለ። ለምሳሌ ዩኒቨርሲቲ ስንማር አራት ዓመት ትምህርት አለ በላት ለባችለር ዲግሪ። ለምን ነው የተለያየ ትምህርት ያለው? ምክንያቱም የሚሰሩት ነገሮች በዓለም ያሉት የፋይናንስ ስራ መኖር አለበት ኢንጂኒየር አንድ ሰው ሁሉንም ልማር ቢል እንዴት አድርገው ይችላል? አይበቃውም አይደለም። ስለዚህ በላይፍም በስራ አለም ላይ ስትመጣም እኔ አጥሜ ልሰራ የምችለው ደስ ያለኝ ኮንትሪቢዩት ላደርግ የምችለው ሰክሰስፉል መሆን የሚችለው በዚህ ኤሪያ ነው ብለህ ከወሰንክ እሱኑ ማጠናከር ነው እንጂ እድል ስላጋጠመ ኦፖርቱኒቲ ምናምን ስላገኘ እግርን እየሄድክ ደግሞ እዛኛው ጥልቅ እዛኛው ጥልቅ እዛኛው ጥልቅ ብትል ዳይሉትድ ትሆንና ሁሉም ቦታ ላይ አጥመላ ሠራት ትችላለህ። አንተ ጉድ የሆንክበት እኔ ይችለዋል ያልከውን አጠንክረ መያዝ ይኖርብሃል እያምናለሁ። ስለዚህ እኔ ብዙዎችን ሠርቼ አውጥቻለሁ። በፍጹም ኢንቮልቭድ የማሉን ፖለቲካ ውስጥ ኢንቮልቭድ አልሆንም። ቢኮዝ እስ ኖት ማይ ኤሪያ አልተማርኩም ሄጄ አላለም። በሪሞት ኮንትሮል ወይም ቴሌቪዥን እያየሁ ጊዜን ሳጠፋ አልውልም። ስለ ነገሮች ገነዘባለሁ፣ አውቃለሁ፣ ግን የእኔ ፕራይመሪ እንትን አይደለም። ፕራይመሪ ስራዬ ኢንዱስትሪ መምራት ከሆነ እዛ ላይ መተኮር ይኖርብሃል እያምናለ። ስለዚህ አንዱ ብያገኝበት አላለም እና ሁለት አይነት አለ። ወደ ቀልሉ ሰደውና አንድ ድግስ ጋር ብትሄድ ብፌ ሊሆን ይችላል ወይም አዘት በላል ብፌ ነው ብለህ ሁሉም የምትቀምስ ከሆነ ምግቡ እንዴት ነው ሲሉህ ቆንጆ ነው ትላለህ። ግን ዮር ላይ ምክንያቱም ትንሽ ትንሽ ከሆነ የቀመስከው አንዱን ማጥምህ አልበላህም፣ ሆዱ ሞልቶ ሊሆን ይችላል። ግን እዛ ያለው ክትፎ ጥሩ ነበረ ቢሉህ ነሱ ብቻ ትላለህ። ምክንያቱም ግን ብትወደው አንተ ክትፎውን ብቻ ከሆነ ያንን ሁልጊዜ በደንብ አድርገህ ታውቀዋለህ፣ ጠባይን ታውቃለህ። ስለዛን ኮሜንት ማድረግ ትችላለህ። ስለዚህ መዝለል በየቦታው ነጋዴዎች ዳይቨርሲፋይ ካላደረጉ በየቦታው እንትን ካላደረጉ እንዴት ያድጋል ነው? ኖ ነጋዴው በየቦታው ስለሄደ በየቦታው ተበታትኗልማ። ስራውን ንግድ ስለሆነ